ምን አገባኝ። ከጅጅ ጋር ብትታረቅ ባትታረቅ ምን ትነቃብኛለች? ምን አስር የተጽፍ ያለች ዊዘር ለእኔ በዚህ ሰዓት፣ ቤታም ያውናት ጅጅም ያውናት። እስስት ለስስት ታረቅ ታረቀ። እነሱ እንደዚህ የሚያክለፈልፋቸው የሰሩት ግፍ ነው። ቤታም እንደዚህ እንዴት ተነቃለ እንዴት ተነላለው ስትል የነበረው ገና ከዚህ በላይ ታያላችሁ። ምን አይታችሁም። ምንም ቁጭ ብዬሽ እኮ የማየው ነገር ነው። እና ምን ምን አገባኝ። ጥንቁል በልብሽ ጥንቁል ካለ ማለት ነው። ስለ ተንጨረጨሽ ስለለፈለፍ እኔ እንዲህ ነኝ እኔ ጥሩ ነኝ እኔ እንደዚህ ነኝ ስላልሽ አይደለም። በጊዜ ሂደት ማለት ነው። በጊዜ ሂደት እውነት ይወጣል፣ በጊዜ ይወጣል። ማንነትሽ ይገለጣል፣ ጭንብልሽ ይገለጣል። ጊዜ ዳኛ ነው ሲባል አልሰማሽ እንጂ። ከጅጅ ጋር ታረቀች አልታረቀች የምታደርግልኛለች፣ ምን ምን አገባኝ? ከጅጅ ጋር ምን ምን ጉዳይ አለ? ምን ጉዳይ አለ? ጅጅ የራሱ ኑሮ ነው የምትኖረው፣ እኔ ራሴ ኑሮ ነው። ምን አገባኝ? ቢራቢሮ ጋር ማን ይኮኑ አንዱ ጽፋ ነው አስሬ የተጻፈችና መለስኩላት። ምን አገባኝ? ጅጂ የራሷ የሆነ ሙድ አለ እኔ ምን አገባኝ ከእነሱ ጋር ምን ያገናኘናል የምንኖሩ ሀገር የተለያየ አንቺ ግን የሚነፋሽ የለም ኧረ አለባክሽ ሰልችት ወይም ዘራሴ አታስብ ልትነፋ ይፈለግ ከሸቱ ደስ ይላል ለማንኛውም የሚመቻቸው ቀይ ቤታ ድንግልናት ቤታ ድንግልናት ይናፍቃል ይናፍቃሃል የዘመ ማለት ነው። እግዚአብሔር ይቅርብ። ዘመዴ ማሪ ነበር አፍቅራው። ያቺ ከክሰርሻጨና ማለት ነው። አፍቅራው ማለት ነው። አፍቅራው በረኪና የጠጣሽው ቴ ልጅ ነው አስታት ነው የነገኝ። እዚሁ ሚዲያ ላይ ማለት አለኝ። እሷ እንደውም ስራ ስራ አድርጋ ማለት ነው አሜሪካ እናቷን ከክሰል ንግድ ብታወጣት ጥሩ ነው። እንደ ጂጂ እናቷን ቀበሌ ቤት እየበደለች፣ እሷ እዚህ ጋር ውጭ ውጭ ብትል፣ ለ የተለየ ሰው አይደለችም። ጂጂም እናቷን አትወድም ብችም እናቷን አትወድም። በቃ ይሄ እናቶቻቸው የሰሩባቸው ግፍ እየቆጫቸው እኛ ላይ እየመጡ ትን ይላሉ። ለዚህ ምንም ለኔ በቃ አይደለም ልላችሁ ፈልጌ ነው። እና ይሄ ነው። ለዚህ አንዳንድ ቤተሰቦቻችንን ማየት ተሰል ሻጭ ከነበሩ ወደ ድንጋይ ሻጭነት መቀየር እናንተ ወጣቶች ናችሁ። ሰርታችሁ ስንት ስንት ወጣቶች ስንት ልእልቶች ስንት ውበት ውብ እውነት ውብ የሆኑ ሴቶች ማለት ነው ለቤተሰቦቻቸው ሲሉ ውበታቸውን ትተው ጥብቅ አንገታቸውን ደፍቶ ቤተሰቦቻቸው ጥሩ እንዳልሆኑ እያወቁ ማለት ነው፣ ለህሊናቸው ሲሉ ሰርተው ለቤተሰቦቻቸው በጉድ ምኑን ይሳሉ። ቤተሰቦቻችሁ በጋጥግዙና ብለዚህ እኔ እናት

እግዚአብሔር እንመለት ነው። እንዴት ብዬ ነው ከአሜሪካ ቁጭ ብዬ ማለት ነው ከነ ቆሽኔን ያለቻት እነ ምንድን ያለቻት በግ ሙሉ በግን ያለቻት። እኛ በአመት እራሱ ለቤተሰብ ሙሉ በግን ያልገዛው በስንት ጊዜ ነው የምገዛው? አሁንም እኮ ለማድረግ ብር ይጠይቃል የኔ እናት። አሜሪካ ቁጭ ብለን ሊያን እያየን እኛ እንትን እንበል እንጂ እስቴታዩ እስቴታዩ እስቴታዩ ኢትዮጵያ መፎካከር ስንት ታሪክ ያሳየን ይሄ ሚዲያ ማለት እኛ ተከታታዮቻችሁ እንዳንደበርባችሁ አሁን ቤታየ እጅ እጅ እያለችን ነው። ተከታታዮች ስራ እየሰራን ምን እያለን የምንደበርባችሁ ሰዎች አለንና ተረባውን ምናምን የኤርሻ ዳይና ሊያተመችተውናል ጂጂ ፊቷ ተጣሟለን። እናንተ ቀስ ብላችሁ እኔ ራሱ ፌትሽ ተጣምሟል ይሁን እንዳትሉኝ። አረ እናንተ ግፋችሁ ግን ላች ምን ታመጣለች? ለማያቃት ትታጠን እናናፍጣታለን። ችግር የለውም እኛ ጎጃሚዎች እናናፍጣታለን። እሱ ተው ጠላች አልጠላች እነዚህ እርግ እንደማስከፍተን እናናፍጣታለን። ብዙ የኦሮሞ ጎጃሚዎች እንዳሉ አለማወቋ ነው። ተዋጥ እናሳብዳታለን። ራሷን በራሱ አብዳ እንድታጠፋ ነው የምናረጋት። ተዋጥ ምንም አታመጣ። ምን ታመጣለች? ብዙ የኦሮሞ ጎጃሜዎች እንዳሉ ማለት ነው አታውቅም። ለዚህ ችግር የለውም እናናፍጣታለን። ምን ታመጣለች? ምን ታመጣለች? ምንም አታመጣ ስለማይችሉ ነው። ጎጃሜ ጠሉ አልጠሉም በአፍንጫ ነው ደም የምናስተፋት። ምንም አታመጣት። ምን ምን ታመጣለች? ጎጃሜ ጠላች አልጠላች፣ ምን ምን ታመጣለች? ጎጃሜ እየሰራ ነው፣ ይሰራል፣ ይሄዳል። በቃ አለቀ። ትጨምራላችሁ አፏን ትከፍታለች። እድሜ ልኳን አፏን ብትከፍት እናደርጋታለን፣ ማሊያችንን እየቀያየርን ማለት ነው፣ የሀገሯን ልጆች እያመጣን። አለቀ ብዙ ኦሮሞዎች አሉ፣ ጎጃሜዎች አለማውቋን

አማራን አልተባልኩም ብሎ ያለቅሱት እነሱ ናቸው። አማራ አልተባልኩም ብሎ ሲያለቅሱ ሆ ታ ጉድ ቤታ መቼም ልጇን ጥላ ስለመጣች ቤታየው የቀጥታ አድርግልኝ። ቤታየው ልጇን ጥላት ስለመጣች ማለት ነው። ባይዘው ቤታየው ከደቡብ እኮ ነው የወለደችው። ታሳዝነኛለች። ልጇን ግን የት እንዳለች ታውቃለች። ግን ወጣትነት በጣም መጥፎን። ልጅ ወልዳችሁ አትጣሉ፣ ይቆጫል። አሁን ለምን አትወልድም? ሊያጀግና ጠርም ይሰጠችው እች ደግሞ ሆስፒታል እዛው ወልዳ እዛው ነው ያስረከበችው። ያሳዝናል። አሁን እሱ እሱም ይቆጫታል እኮ ልጅቷ ስታሳዝን፣ ሁለጅ በሏት በእውነት በወጣትነት ማለት ነው ስህተት አትስሩ። እድሜያችሁ ከፍ እያለ ሲመጣ ወይ እንደ ሕፃን ያደርጋችኋል። ቤጣዩ የዛሬ ስድስት ዓመት ምናምን ሌላ ሀብ ነበር፣ ያኔም ሀያ አራት ዓመቷ ነበር። እና ስድስት ዓመት ስምንት ዓመቷ እና እኔ ያው እንደዚህ እንትን አይደለም ብዙ እንደዚህ አልወጣም። እና ጓደኛዬ አናን ትባቂጫለች እና ሊያም ምናምን አለች። ሀቡ ላይ አሳያችኋለሁ፣ ሪከርድ አለኝ እንግዲህ የዛሬ ስድስት ዓመት አራት ከሆነች አሁን ሰላሳ ትሆናለች ማለት እኮ ነው። አስር ዓመት አፍሪካ አይደለ እንደው ለትውስታ ማለት ነው። በጣም ሲነጫጩ ማለት ነው። ቴክ አካውንት እንደሆነ ብዙ አለኝ በሱ ማለት ነው። ከዛ ላይ ቀድቼ ማለት ነው። ኖ ሀያ ሰባት ናት። እሺ ናት እሱ ተዘብዝቀሽ ተኩሽ እንትንልና ማለት ነው እዛ ላይ ሃያ አራት ዓመት ያለችውን ማለት ነው እንትን እለዋለሁ አውጥዋለሁ። ቆይ ዘመበሉ አንድ ቀን ቆይ ዘመበሉ ቆይ ቆይ፣ ትንሽ ጠብቅና ማለት ነው ለፈን ማለት ነው ለእንትን አለ ንትና ጓደኛ ራሱ እኮ አውቀታለሁ እኮ፣ የደቡብ ልጅ ሰላሳ አራት ናት መስኪን። እና ሰላሳ አራት መሙላት ራሱ ልጅ ሳታሳድጉ ራሳችሁንም ሳታሳድጉን ሳታሳድጉ ይቆጫል። እኔ እናጣት አለ ብላላት በግልጥሽ ጋር እንዴ? አንቺ እዚህ አውሮፕና አሜሪካ ተቀምጠሽ በስሜት እየተቃጠልሽ አይደለ? ለዚ ሳይ ደግ አርገች ጎበዝ በርቺ አላት ማለት ነው። አንቺ ቢኖርሽ። እረ እድለኛ ናታ። ታዲያ ጥሩና ተፈላጊ ናት ማለት እኮ። በዘመናችሁ ተፈላጊ ስትሆኑ እንደዚህ ነው። ባለስልጣን ባለስልጣን ሚነካሽ ባለስልጣን የሚነካሽ የጸዳ እንትን ያለ እቃ ሲኖርሽ ነው። አሁን ቤታዬውን የትኛው ባለስልጣን ነው የሚነካት? እነ ኩማ ምናምን የጫወቱበት እንጂ ዳልቻ ባለስልጣን ሆኗል። ቤታዬ ዳልቻ ክምታል። እናንተ ስታስጨርሲ ቤታዬ በቃ ለዳልቻ ወሬ ለቀበሌ ያለ እንዲሆነ ዳልቻ ዳልቻን ታግባ በቃ ለምን ባለስልጣን ሆናል። የጠንቋይ ቤት በሬ ኤልሹ ሁሉ ሁሉ ባለስልጣን ነው የሚሾግራት ብላቸዋል። አር እንደዚህ ቤታየ ዳልቻ፣ ኩማ ኩማ ለምን አናስገባው? ቤታየ ዳልቻን ታግባ ሌላ የለም። አዎ ለምን ብትሉ ማለት ነው ለጊዜው ጠርፍ ባለስልጣን ያለ ነሱ ነው። አይ ኩማ ነ ኩማ ፔንቴ ሆኗል። ለዚህ በኢየሱስ ስም ብሎ እናቴ፣ እናንተ ግፋችሁ አውቃችሁ። የልጅሽ ንኩያ አረሰ የልጅ ኩያ ትሆነ ቤታየን ካደረስኩማ በጣም ያለሌ ነኝ ማለት እኮ ነው። እናንተ በቃ በሰራርጂ ምናምን ካበደ ሰው በቃ ወጣት ነው ይመስላችሁ? ጅሎች በመርፌ ምናምን ያበደ ሰው እያያቸው ልጇ ራሱ የልጅ ኩያ ናት። ደፋሮች ደፋሮች እኮ ናቸው። ወይ ጉድ! ሚዲያ ላይ በቃ ተቀባ ትሽ ምናምን ቁጭ ስላልሽ እድሜ የሚቀንስ መሰለሽ? እኔ ቤታየው ምንም አላረገችኝም። እኛ እንትን ነው እየቀለድን ነው። ምን ታደረገኛለች? ለራሷ ስራ በስቶባታ። ስንቱ ሰድባ ትችለዋለች። እን ተሸቅል እንጂ ተሸቅል፣ እን ይሸቅሉ፣ እኛ እናያለን። ግን የነሊያ ተረብ ተመችቶናል። የነያ ሊያና ኤልሹ

የሆነ ሳት ላይ ስልክ ሲገባብ ሊያራዳ ንቻራ ሊያራዳናት ሊያራዳ ናት። ግን የሆነ ጨቅጫቃ ጨቅጫቃ ምናምን እንድትሆን ማለት ነው እያረጓት ነው እንጂ ሊያራዳናት፣ ለስለስ ምናምን ቢዝነሷን ነው እሷ የምታሳድዶ ጎበዝ ናት። እውነታቸው ነው ስራዋ ስለሆነ ታሳድ። ምስኪን ጠዋት አላያችሁም እንደ ይሄ እንትና ማናት ሄለናት ምናምን የምትባለው ቤት ገብቼ ማለት ነው አምነሽ ተቀባይ ምናምን ሰላት ለኖክ መስል አስወጣችኝ፣ ነቅሎ አስወጡኝ። አሁን ሄለን እራሱ ከሊያ ጋ ትፎካከራለች እንዴ? እኔ ብቻ ሄለን ትፎካከራለች በሉኝ እና ማለት ነው። ሄለንን አገኛታለሁ በስርግ እውነት የምሯ ነው። ግን ሄለን ከሊያጋ አይደለም ለቢዝነስ ነው ለስላሰረፍ አው ጎበዝ ናት እንዴ ከድህነትን እኮ ታሪክ ያደረገችው ሊያ ናት። ኢትዮጵያ ላይ ጎበዝ የሚዲያን ብር ማለት ነው አጠቃቀ እግዚአብሔር ይጠብቃት ሊያ ሆዶ እንዴ ሆዶ ለሆዳችን ስንልኮ ነው። እኔ ጌታ ከሶቤት ከሶቪት ስንቱን የስንቱን ፊት የምናየው ነው ያካረገች ታዳምልታረግ ነው። ብሩን እያየች ልትለሳው ነው ለተበላበት ነው እንጂ እንደውም እኔ አሁን ራብኝ መልሼ ኬክ አምጥቼ ልብላ፣ ምን ልብላ ጎረቤት ውሻ ዘሎ እንዳይመጣብኝ ብለን ሊያን በቃ ሊያን መስደብ ብር ያስገኛል ማለት ነው። ጠምደማ፣ ጠምደማ ከያዘቻት ማለት ነው። ሊያን ስሰድ ብዙ ሰዎች ማለት ነው ያየዋታል ማለት ነው እንጂ ሄለን ዝም ብላ እንትናትልም፣ ዝም ብላ እንትናትልም።